መግባባት የሁለት አባቱ እምነት የሁለት አባቱ የእውነት ፍቅር ፍቅር በሶስት አይነት ውሰዱት ፍቅር ፍቅር አንድ ነው ግን ምንድን ነው መተማመን መግባባት ሁለት አባቱ አንድ ሀሳብ ሆኖ ሲራመድ ኑሮ አይከብድ ትደርሳላችሁ ለቤተሰቡም እያሰባችሁ ትደርሳላችሁ፣ የራሳችሁም ትደርሳላችሁ። ለምን ዛሬ አስር ብር አላችሁ ያ አስር ብር እሱ ጋር ማስር ብር አለ አንቺም ጋር አስር ብር አለ ሁለታችሁም ጋር ሀያ ብር አለ ልበላችሁና፣ ግን ሀያ ብሩ አስር ብሩ የእሱ ዛሬ ጠፍተዋል ለቤት ወጪ ሆኗል። ያ አስር ብር የእሷ አለ የነገ ሆኗል። ግን ከነገ ወዲያ የእሷ አለ እንደዛ እያለ የሰው ለፍቶ ደክሞ ጥሩ ያላመጣው ነገር ወይ ባልሽ ሀብታም ሆኖ ካገባሽ ያ ሀብቱ ከከሰረ አንቺ ከገባሽ ነው። ህይወቴን ምንቅርቅር ያለ ህይወቴን እየተበላሸ ህይወቴን እንዲህ የሆነ እያለ እየወቀሳት ይኖራል እስከ መቼም እየወቀሳት ይኖራል። ወይም እሷ ኖሯዋት በሆነ ነገር ልበላችሁና በስደት የሚሆን ቤት የሚሆን ለፍታ ደክማ አምጥታዊ ይሆናል፣ ወይም ከቤት ሰው ውርስ ይሆናል ያመጣችሁ። ግን ካገባት በኋላ ያ ሀብቷ ከሄደ እሷ ህይወቷ በቃ ያልተመቻቸ ሲሆን አንተ ካገባሁ ጀምሮ ነው እንደዚህ የሆንኩት፣ ከዛ በፊት እኮ እንደዚህ አልነበርኩም፣ ኮቴ ደረቅ እንደዚህ እያሉ ቤታቸው ትዳራቸው እየመጠበጡት ይኖራሉ። ግን መጀመሪያ አላወቁበት ማያ ባላቸው ነገር አውቃጥተው አልኖሩም። አውቃጥተው ትልቅ ደረጃ ላይ ልድረስ አላሉ እና የሰው ልጅ ምንድን ነው ሶስት ነገሮች ያስፈልጉታል። ሶስት ነገር ካለ በህይወታችሁ መቼም ቢሆን መቼ አትወጥቁም፣ ከፍታ ይኖራቸዋል። መተማመን፣ መተሳሰብ፣ ንጹሕ ያልተበረራዘ ፍቅር፣ ሶስት ነገር በቤት ውስጥ ካለ እውነት ነው ምላቸው። ደረቅ እንጀራ በሚጣበልታችሁ ሴቷ ብል ከሆነች ብላተኛ ከሆነች ጥበበኛ ከሆነች ኑሮዋ ቀጥ አርጋ አሸንፈው ባሏን ቀጥ አድርጋ መምራት ትችላለች። ግን ዛሬ እኛ ቆዩ ጊዜ እንውሰድ ቆዩ ይሄ ነገር እናስተካክልና ቆዩ ይሄ ነገር እንትንበልና እያልን ጊዜው እየፈጀ ነው እንሄዳለን ግን ጊዜው ከትሳት ፈጁ ባለነገር። ቶሎ ብላችሁ የሆነ ነገር አድርጋችሁ የኋላችሁ ልጅ ሲፈጠር ዝም ብሎ አይደለም የሚፈጠረው። የሆነ ነገር አላማ አለው። የሆነ ነገር አላማ ይዞ ይመጣል። የሆነ ነገር ችግርም ይዞ ሊመጣ ይችላል ልጁ። ግን እናተ ታጥራ ለልጇን ከኖረች አያቅታችሁ። እውነት ነው ብላችሁ ትኖራላችሁ። ድሮም ትኖራላችሁ፣ አሁንም ትኖራላችሁ። አያቅታችሁ። እና የሰው ልጅ ሶስት ነገር ከህይወቱ አይጥፋ። ሶስት ነገር ከህይወታችሁ ካለ ምንም ነገር አትሆኑም፣ ታድጋላችሁ። ምንም ነገር አትሆኑም፣ ትኖራላችሁ። ምንም ነገር አትሆኑም፣ ትወጣላችሁ። መጀመሪያ ሊቸግራችሁ ይችላል። መጀመሪያ ልታጡ ትችላላችሁ። መጀመሪያ ባዶ ቤት ልትገቡ ትችላላችሁ። ባዶ ነገር ላይ ልትገቡ ትችላላችሁ። ግን በችግሩ ጊዜ፣ በታመመ ጊዜ፣ በተጨነቀ ጊዜ፣ በሆነ ወጥመድ ውስጥ በገባሳል ጥላ የምትሄድ ሴት ከሆነች እቺ ለህይወት ለመጨረ ለመጀመሪያም ለመጨረሻም አትሆንም። ወንዱም ቢሆን አይሆንም። ግን ንጹህ ነገር ያለው ወንድ ብታገኝ፣ ንጹህ ሴት ያላት ነገር ቢያገኝ ወንድ ልጅ መቼም ቢሆን መቼ አይወጥቅም፣ ሴቷም አትወጥቅም። ይሄ ነው የሰው ልጅ በምንም በምንም መኖር ይችላል። ግን ሶስት ነገር ከቤታችሁ ከህይወታችሁ አይጥፋ። ግን ሶስት ነገር የሌለበት ድካም አትጥቀሙ። ገበሬ በባዶ ዘርቶ በባዶ አይደለም ይገባ። በእርሻው ላይ ጤፍ ቢዘራ ጤፉ ነው የሚያጭደው። ስንዴ ቢዘራበት ስንዴ ነው የሚያነሳው። ግን ያ ቦታ ካልተመቻቸለት የዘራው ዘር ትንሽ ሊያጎልበት ይችላል፣ እንደጠበቀው ላይሆን ይችላል። ብዙዎቻችን ከገባንበት በኋላ ያሰምነው ነገር አይሆንም። ሳይሆን ሲቀር ወደኋላ እንሸሻለን። ወደ ኋላ ሳይሆን ይሄ ነገር ወጠዋለሁ ይሆናል ይሳካል። በቃ መጀመሪያም ያላማረም ባይሆን ግድ መጨረሻ ሊያምር ይችላል ብላ ሴቷን ታግሳ ችላ ማለት ካወቀችበት ማይቀየር ነገር ይሄ ነው ላችኋለሁ እሺ ዘሽ ብዬ እና

ዘርፌዬ አሁን ማለት ነው፣ እቺ ምንድን ነው? እናንተ ምን ነው የምስቦት አሁን ማለት ነው ዘርፌዬ፣ ይሄኔ ምንድን ነው አላሁም ዘላላ ሙሐመድ ምክሪሽን ማለት ነው። አውዙ ቢላህ ይሄ ምክሪሽን አሁን አንድ ቀን ከመጡ ማለት ነው ይሄ ስጭው በእውነት ነው። ምን ዘርፍዬ፣ እየሰማሽ ነው? እሰጣቸዋለሁ እንዲ የራሴም ራሱ አንድ ቀን ቀንጋርጌ የራሴ ነግራችኋለሁ፣ የራሴና እኔና ባለቤቴ በምን እንደተገናኘን፣ እንዴት እንደሆንን፣ እንዴት እንዳለፍን፣ እንዴት እንደሆነ በራሴ ራሱ ትምህርት እሰጣቸዋለሁ። እውነቴ ነው ምላችሁ ራሲ ልን ልይ ልይ የምትባል ነገር በደንብ ንገር ያቸው እውነቴን ነው የምላችሁ። አትፍሩ፣ ንጹህ ጓደኛ ስታገኙ አትፍሩ፣ ንጹህ ነገር ስታገኙ አትፍሩ። ለምን መሰላችሁ? ንጹህ ትዳር ላይ ምንም ነገር ሊሆን አይችልም። ቤተሰቡም ሊያበላሸው አይችልም። ቤተሰብ እውነቴን ነው የምላችሁ፣ ብዙዎቻችን ቤተሰብ ሳይወደው ሲቀረው ምን ቀረው? በጣም ነው የምዋደዱት ግን እሊ አለባችሁ ይበርዳል እልህ እኮ ለምን መሰለች? ሴቷ ማብረት ትችለዋለች። እኔም እኮ እንደዚህ ነኝ፣ እኔ ማለት ነው። እኔ ለምንድነው ዓይኔ ውስጥ የምታየው ብዬ ማለት ነው ሶስት በልህ ውስጥ እኮ ፍቅር አለ ገባኝ። በልህ ውስጥ እውነቴ ነው ምልሽ በልህ ውስጥ ፍቅር አለ፣ ትልቅ ፍቅር አለ ዘርብዬ የሆነ ነገር ሊንገርሽማ እኔ ማለት ነው እኔ መጥፎ ሴት ነኝ። ጥሩ ሴት ነው የሚባስተዋፍርላ መጥፎ ሴት ማለት እል ያለብኝና እኔ ካልደወለ አልደውልም፣ እሱ ካላነሳ እኔ አንተ አታነሳም፣ አንቺ አንሺ፣ እኔ አላነሳም፣ አንተ አንሳላለሁ። አሁን ኢትዮጵያ ያለውት ጊዜ ማለት ነው ህዝቡ እንደዚህ ተቀምጦ አይነን፣ እሱ ያየኛል። ብዙ ጊዜ ሌላ ቦታ ያየ እኔን አይቶ ነው የሚቀመጠውና ለምን ያየኛል ካልኩት ተነስቻለሁ። እኔ እንደ ማንን ነው የሚያየው ታዲያ? ሚስቴ አይደለሽም። ለምንድን ነው የምታየኝ? አትየኝ፣ አልፈልግህም። እኔ ውቀት እኔ መጥፎ መጥፎ ይል ያለብኝ ወላይ ነው ምልሽ። እና ግን ፍቅር አለ። ፍቅር ነው በጣም ፍቅር አለ። እልህ ባለሰዓት እልህ ባለበት ነገር ላይ ፍቅር አለ። ለምን መሰለሽ? አሁን እሱ እልህ አለብሽ አንቺ ምልህ እሱ ምልክ ከሆነ ይሄ አንድ ሰው አንድ ሰው እሳት ሲሆን አንድ ሰው ማብረድ አለበት። አንድ ሰው ትዕግስት ደግሞ እልፍ ይበርዳል። እውነቴን ነው የምልሽ። ሴት ልጅ አንቺ ደግሞ ማለት ነው፣ ሴት ልጅ እኮ ትዳር የምታሞቀውም ሴት ልጅ ናት። ትዳር ላይ ደግሞ ሴት ክሌን መሆን አለበት እሱ ሲያጠፋ ወይ እሷ ስታጠፋ ከእሱ ጋራ መሟገድ ሳይሆን ወንድ ልጅን በብላት መያዝ ነው። በህልጅ ሳይሆን ማለት ነው። ማረጋጋትም የምትችይው አንቺ፣ ማጣጠልም የምትችይው አንቺ ነው። ግን ደግሞ ምርጫሽ፣ ወንድ ልጅ የምታሸንፊው በፍቅር ነው። አሸንፈሽው እና በብላት ህሌ ሳይሆን ህሌ ከተጋባሽ አንዳንድ ጊዜ ኦሲ የምን ያርግሽ ምን ላደርግ ያልሽ ምን ላደርግ አላልሽም። ነይ ልንገርሽ፣ የምታደርጊው ልንገርሽ። ከዛሬ ነገልተሻይትቼ ያለሽ እልህ ቤት ያፈርሳል። መጥፎ ነው እልህ ማለት ነው። አሁን አንቺ እሱ ካልደወለ እኔ አልደውልም ሳይሆን አንቺ እሱ ካልደወለ ዛሬ የእኔ ውድ ምን ሆነህ ነው? እውነቴን ነው የምልሽ እንደው አንቺ እግዚአብሔር ይመስገን መገኘት ያለው እግዚአብሔርን ነው የምልሽ ነይ ልንገርሽ እኔ ባለቤቴ በጣም እልከኛ ነበረ በጣም እልከኛ ነበረ በጣም ኃይለኛ ነበረ በጣም ተቆጪ ነበረ ግን ተናዶ ጋል ብሎ በሚመጣ ሰዓት ምን አደርገዋለሁ እና ፀጉርህ ታጠብ እስኪ የኔ ውድ ምን ሆነህ ነው እና እስኪ ፀጉርህ ታጠብና እስኪ ይሄ ውሃ ጠጣ ብዬ በብጭርቅ ውሃ ቀጥቼ እሰጠዋለሁ። ፀጉሩ እንዲታጠብ አረግለታለሁ። እግሩ እንዲታጠብ ውሃ ብርድ ከሆነ ለብ አድርጌ ያመጣለታለሁ። ከዛ እግር ልጠብህ እስኪ ይለዋለሁ። አትጠብ ዞር በይላል። እና እስኪ ልጠብህ፣ ደክሞ ነው፣ በስራ ደክሞ ስለመጣ ነው። እውነቴ ነው የምላችሁ። እኔ መንታ ልጅ ነበረ፣ ሰራተኛ የለኝ፣ እኔ ነኝ። እነሱም የእሱም እኔ ነኝ፣ የሁሉም ነገር እኔ ነኝ። እና ምንም ይቆጣል፣ ምንም ጊዜ ብቻ መጥፎ ቁጣ መታኝና አጎቴ ቤት ሄድኩ፣ የእናቴ ወንድ ቤት ሄድኩ ልነግረው። ሴት ሰበረሽ አለኝ፣ አልሰበረኝም። አይንሽ አጠፋሽ አላጠፋኝም። ቀጥ ብለሽ ወደ ቤትሽ ተመለሽ፣ ያለ አንድ ቁጣ ማለት ነው። ቀጥ ብለሽ ወደ ቤትሽ ይችላል። ልጆቹ ጥዬ ሄጄ ነው እሱ ግን ልጆቹ ይዘዋልን የጥዬ ሄጄ። ከዛ ቶሎ ብለሽ ቀጥ ብለሽ የጋሪ ከፍሎልኝ ቀጥ ብለሽ የመጣሽበት ቤት ሂጂ አለኝ። ከዛ በኋላ እግዚአብሔርን ነው ምላችሁ፣ አንድ ሰው ድምጤን ሰምቶ ያውቅ ቢርባኝ ቢጠማኝ ብቸገር ቢደላኝ አንድ ቀን። ከዛ በኋላ ባሌ በጥበብ መያዝ ጀመር። ከዛ በኋላ ራሴን በብላት መያዝ ጀመር። በቃ ኃይሉ እየቀነሰ እየቀነሰ እየቀነሰ እየቀነሰ መጣ። አሁን ይላል የዛኔ እንደዛ ኃይልነቴ ቢሆን ኖሮ የእኔና የእሷ ትዳር ለዚህ አይደርስም ነበረ ይላል። ሊፈርስ ነበረ ይላል። አሁን እኔ ነኝ እንደው ኃይል ማበዛ ለምን በእጅ ያስገብቸዋለዋል። አሸንፌዋል፣ በብላት ያዘ። አሁንም ባላችሁ አንድ ላይ ሆናችሁ የሆነ ቦታ ሊሄድ ይነሳል። ወዴት ልትሄድ ነው? ይሄ ልብስ እኮ አይሆንም የለበሰው ልብስ ሊያምር ይችላል ምንም ይኑርም አጥባችሁ ካልሲዩም አጥባችሁ ያለው ጫማ ጠረቅ ጠረቅ አድርጋችሁ በፎጣም ቢሆን በውሃም ቢሆን ከዛ፣ ይሄን ልበስ፣ ይሄ ነው የሚያምርብህ። አይሆንም ይሄ ፂምህ እንደዚህ አድርገው፣ ይሄ ጸጉርህ እንደዚህ አድርገው፣ ሸሚዙ እንደዚህ አድርገው ብለሽ በብላት ከያዝሹ ባልሽ ማይሸንፍበት ምክንያት ምንም ነገር የለ። ምንም ነገር ከሰው ባለ ነገር በቤቱ ባለ ነገር ሸሚዝም ይሁን ቲሸርትም ይሁን ባለ ነገር ባልሽ ቆሾ አይውጣም። ባለሽ ነገር ትንሽ ሳሙና ቢሆን ልቅልቅ አድርገሽ የእሱን ልብስ ባለሽ ነገር እሱን ጠብቂው። እሱ ስጠብቂው፣ እሱ ስታከብሬው የውጭ ሰው ባልሽ ያከብረዋል። ቤተሰቦችሽ ባልሽ ያከብሩታል። አንቺንም ደግሞ እሱ ያ